የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። ባል ንጉስ ነው ሚስትስ ንግስት አይደለችም። በጣም ይቅርታ። ቱም አንድ ስጋ ይሆናሉ በኦሪት ዘፍጥረት ምዕራፍ 2 ከቁጥር 26 ጀምሮ ባለው ኃይለ ቃል ለጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። ወንድማችንን እህታችንን ለዚህ ቀን ያደረሳቸው ማን ነው? ስለዚህ የእግዚአብሔር ቃል ለጥቂት ደቂቃ ቢነገር የሚገባ ስለሆነ ነው። ያው ሰው ከበላ በኋላ ስለማይማር እኔ አጠር አጠር አድርጌ ተናግሬ እወርዳለሁ። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር በኦሪት ዘፍጥረት በምዕራፍ አንድ ላይ ሰማይና ምድርን እንዴት እንደፈጠረ የምናያቸውን ነገሮች ሁሉ ከማይታየው አምላክ እንዴት እንደተፈጠሩ በዝርዝር ተጽፎ እናነባለን በኦሪት ዘፍጥረት ምዕራፍ አንድ ላይ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ፣ የፈጠረውም መልካም እንደሆነ አየ። እጽዋትን ፈጠረ፣ የፈጠረው መልካም እንደሆነ አየ። እንስሳትን ፈጠረ፣ የፈጠረው መልካም እንደሆነ አየ እያለ በተደጋጋሚ ለሰባት ጊዜ እግዚአብሔር መልካም መልካም መልካም የሚል ቃል ተናግሯል። ሰባተኛ የፈጠረው የመጨረሻው ፍጥረት በዕለተ ዓርብ የተፈጠረው የሰው ልጅ ነው። ሰውን ሲፈጥር ደግሞ ለመጨረሻ ጊዜ እግዚአብሔር እጅግ መልካም እንደሆነ አየ ይላል። ሰው በነገራችን ላይ አዳም ማለት ያማረ የተዋበ ማለት ነው። ስለዚህ እግዚአብሔር የፈጠረው ፍጥረት ሁሉ መልካም፣ መልካም፣ መልካም ነው አለ። ከፈጠረው ፍጥረት ሁሉ ግን ይገርማችኋል፣ አንድ ነገር እግዚአብሔር መልካም ሆኖ አልታየውም። ደስ ያላለው፣ እግዚአብሔርን ቅር ያሰኘ አንድ ነገር ነበረ። ይኸውም ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት አለ። በፍጥረቱ ላይ ያየው ጉድለት አዳም ብቻውን መሆኑን ብቻ ነበር። ስለዚህ እግዚአብሔር በአዳም ላይ እንቅልፍ ጣለበት፣ ከአዳም ጎን አንዲት አጥንትን ወሰደ። አዳም ከዚያ ቀድሞ እንቅልፍ ተኝቶ አያውቅም ይላል ቅዱስ ኤፍሬም ሶርያዊ የተባለ ቤተ ክርስቲያናችን ሊቅ ኦሪት ዘፍጥረትን ሲተረጉም አዳም ከዚያ ቀድሞ ተኝቶ አያውቅም። ለመጀመሪያ ጊዜ በገነት መካከል ተኛ። አዳም ተኝቶ ከጎኑ አንዲት አጥንትን ወስዶ፣ እንግዲ ክሉኒንግ በሉት፣ ሰርጀሪ በሉት፣ የመጀመሪያውን ሰርጀሪ የሰራው ዶክተር ማን ነው? እግዚአብሔር ነው። መጀመሪያ አነስቴዣ ሰጥቶ አደንዝዞ በእንቅልፍ አስተኝቶ በመንቃትና በመተኛት መሃል አርጎ ሔዋን ስትፈጠር ዓይኑ እያየ ብትፈጠር ኖሮ ያመዋል። ስለዚህ ባያት ቁጥር አንቺ ስትፈጠር እኮ የታመምኩት ልክ እናቶች እንደምትሉት ማለት አንተን ስወልድ ያማጥኩት፣ እንደምትሉት ሔዋንን አያስቀምጣትም። ስለዚህ አዳምን አስተኛው። ከዛ ከጎኗ አንዲት አጥንት ሰራ፣ ይቺን አጥንት አመጣት ወደ አዳም። አዳምን ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ስለዚህ ከወንድ ተገኝታለችና ሴት ትባል አለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም በሉ እስኪ አይ ግድ የላችሁም። በቅርቡ ልትበሉ ስለሆነ እንደ በላ ሶስት ተናገሩ። ሁለቱም አንድ ሥጋ ይሆናሉ አለ። እንግዲህ በዚህ ምዕራፍ እኔ ሶስት ቁም ነገሮች ነግሬያችሁ ነው የምወርደው። የመጀመሪያው የጋብቻ መስራች ለባል ሚስትን ለሚስት ባልን የሚያዘጋጀው ማን ነው? ምክንያቱም ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። ለአዳም አዳም ተጠይቆ አይደለም ሚስት ያገኘው አዳም ሐሳብ ሰጥቶ አይደለም ሚስት ያገኘው። ምናልባት አዳም እስቲ ብቻን ቀርተሃል፣ ምን ላርግልህ ቢባል እርግጠኛ ነኝ ከእንስሳት መሃል ቆንጆዋን ሊመርጥ ይችላል። እባብ ነበረች አሉ የዛኔ ቆንጆ፣ እሷን አግብቶ እንግዲህ እባብ ልጆች እንሆን ነበር። ስለዚህ ከአዳም ምርጫ የማን ምርጫ ይሻላል? የእግዚአብሔር ምርጫ ይሻላል። እግዚአብሔር አዳምን እንቅልፍ አስተኛው። አስተኝቶ ከጎኑ አጥንትን ወስዶ ያችን አጥንት ሴት አድርጎ ሰራት። ከምልአቱን የተገኘችው አዳም ጉድለት ኖሮበት አንዳንድ ሰው ትዳርን እንደ ቴራፒ በቃ እኔ የሚያሟላኝ ሰው ፈልጋለሁ ይላል። እንዲያሟላህ አይደለም ትዳር። ሞልተ ነው ትዳር የሚመጣው። ቴራፒ አይደለም ትዳር። አዳም ምሉ ነበረ። ከአዳም ምልአት ውስጥ ሔዋን ተገኝታ አንዲትን አጥንት ወስዶ ሴት አድርጎ ሰራት፣ ወደ አዳም አመጣት ይላል። ከጎን ነው ሔዋን የተፈጠረችው። ሴት ልጅ ከጎን ነው። ከጭንቅላት አይደለም ወይም ከግር አይደለም። ሴት ከግር ብትፈጠር ኖሮ ዛሬ ወንዶች ተነስተው እንርገጥሽ ይሉ ነበር። እንዲሁም አልተቻሉ። ከጭንቅላት ብትፈጠር ደግሞ እሷም አናት ላይ ልውጣት ትላለች። ስለዚህ ከጎን አደረገው ለልብ ቅርብ ከሆነ አካል አድርጎ ከሚሸፈን አካል ሔዋንን ሰራለት። አዳም ባያት ጊዜ ይቻ ጥንት ካጥንት ናት አለ። ስለዚህ ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር። እዚህ መሃል ያላገባችሁ አንዳችሁ ለአዳም እግዚአብሔር ሚስት የሰጠው አስተኝቶ ነው። ስለዚህ ሚስት ከፈለክ ምንድን ነው ማድረግ ማረግ ያለብህ? ተኛና ሞክረው። መተኛት ማለት ሐሳብን ማን ላይ መጣል ነው? እግዚአብሔር ላይ መጣል ስለዚህ ማንን ነማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣር ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው፣ እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማል ያላገባቸው ወጣቶች፣ እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን። እስቲ እንደው አሁን አንተ ሲንግል ነህ አደለም እንደው፣ አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለሁ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉእ ስትሆን ነው ሔዋን የምትጨመረው ወደ አዳም። አመጣት፣ አዳም ባያት ጊዜ። እኔ አዳም ትንሽ ታዝብዋለሁ። ይህን ታሪክ ሳነብ ባያት ጊዜ ይቻ ጥንት ከምን ነቻለ? ትንሽ እንጠናና እንኳን አላለም። አይገርም! እንዳያት ምን ነቻለ? አጥንቴ አካሌ። እኔ አካሌ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል፣ አላቅም። እንዳያት ነው ማሞገስ የጀመረው። ይቺ አጥንት ካጥንቴ ናት፣ ይች ስጋ ከስጋ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሆን። ሁለተኛው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናል? አንድ ሥጋ። አሁን እዚህ ጋር የምታዩዋቸው ሙሽሮች ስንት ስጋ ናቸው? አትዋሹ፣ አተዋሹ ስንት ስጋ ናቸው? ስንት ወንበር ላይ ነው የተቀመጡት? የታክሲ ስንት ሰው ነው የሚከፍሉት? አይ አንድ ስጋ ነን ብለው የአንድ ሰው የክፈሉና እንተያያለን። አንድ ስጋ ናቸው ነው ግን የሚለው መጽሐፍ ቅዱስ። አንድ ነፍስ ናቸው አይልም። ባልና ሚስት አብረው አይኮነኑም። ነፍስ ለየብቻዋ ነው የሚፈረድባት። አንድ ስጋ ነው የሚለው መጽሐፍ ቅዱስ። ሁለት መሆናቸው ጠፍቶት ነው ወይ? አይደለም፣ ስናያቸው ሁለት ናቸው። እግዚአብሔር ግን አንድ ስጋ ላቸው። ምን ማለት መሰላችሁ? የባል አካል የሚስት ነው። የሚስት አካል የባል ነው። ከዚህ በኋላ የእኔ የሚባል ነገር የለም። እሱ የእሷ ንብረት ነው። እሷ የእሱ ንብረት ነች። ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ምኔ ናት ምኔ ነው ብለን ነው የምናስተዋውቅ። ይሰማል። እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው ባለቤቴ። ምን ማለት ነው ባለቤቴ? እኔ የእሱ ንብረት ነኝ እሱ የኔ ምንድን ነው ባለቤት ይሄ መኪና የማን ነው ባለቤቱ ማን ነው ይባላል አይደል እኔ የእሷ ዕቃ ነኝ የእሷ ንብረት ነኝ እሷ ነች ባለቤቴ እሱ ደግሞ እሱ ነው ባለቤቴ ይባላል ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ አንድ ስጋ ስለሆኑ ከዚህ በኋላ የእኔ የሚባል ነገር ትዳር ውስጥ የለ አንድ አድርገዋል ሁሉን ነገር ሌላው ቀርቶ አካላቸው ቅዱስ ዮሐንስ አፈወርቅ ሚስትህ ተነስታ ልወጣልህ ነው ብላ ብትቆጣ ውጪ እንዳትላት ባይሆን የቀረሽ ዕቃ አለ እሱንም ይዘሽ ውጭ በላት። ምንድነው የቀረኝ ዕቃ ካለች እኔስ ብሆን ያንቺ ዕቃ አይደለሁ? ይበላት። ባል የሚስት ነው፣ ሚስት የባል ነው። ያንተ የሚባል በአካልህ ላይ እንኳን ከዚህ በኋላ ማዘዝ አትችልም። ይህንን አንድነት የሚሰጠው እግዚአብሔር ነው። መንፈሳዊ ጋብቻ ነው። ጋብቻ ማለት እግዚአብሔር ከተገኘ ሁለቱም ስንት ስጋ ይሆናሉ። ከጋብቻ ከቤተ ክርስቲያን ውጭ የተጋባችሁ ሰዎች ደግሞ ጋብቻችሁን በስጋ ደግሞ አቀድሱት። አንድ ሆናችኋል በስጋ መንፈሳዊ አንድነትን ያድላችሁ እግዚአብሔር። ስለዚህ ሁለቱም ስንት ስጋ ይሆናሉ አለ። ሶስተኛ የምነግራችሁ ሰው እናትና አባቱን ይተዋል የሚለው፣ ጋብቻ ማለት እናትና አባትን መተው። መተው ማለት አለመጦር፣ አለመርዳት፣ ዞር ብሎ አለማየት አይደለም። መተው ማለት የሰው ልጅ ብዙ ነገር የተወ ነው እዚህ ደረሰ። ሁላችንም አሁን አሁን ያለንበት እድሜ ላይ የደረስ ነው ብዙ ነገር ትተን ነው። በእናታችን ሆድ ውስጥ ዘጠኝ ወር ቆይተናል። ሆድ ውስጥ እኮ በጣም ነው የሚመቸው ምግብ አለ። በጣም ተመችቶን ሞቆን ተስማምቶን ነው። ዘጠኝ ወር ከአምስት ቀን ሲሆነን ግን ተመቸኝ በለዛ መቅረት አትችልም። ትወጣታል። ልጅ አለቀሰ ተብሎ ተመልሶ ይግባ ይባላል። አይ መተው የእናት ማህፀን ምንም ቢመች ግን መተው ግድ። መወለድ ያስፈል ተወልዶ እናቱ ቅፍ ውስጥ ይሆናል። የእናቱን ጡት ይጠባል። እስከ ዓመት፣ እስከ ሁለት ዓመት ሊጠባ ይችላል። እስከ ሶስት ዓመት ሊጠባ ይችላል። ከዛ በኋላ ግን የግድ እናስተዋለን። መተው የሰው ልጅ የህይወት አንዱ ገጽታ ስለሆነ ጡጦ ይዛል። በእርግጥ ያሁን የከተማ ሴቶችማ ማጥባትም ትተዋል። ጡጦ ነው ገና መጀመሪያ ላይ አፉ ላይ የሚከቱለት። ለማንኛውም እሱንም ቢሆን ይተዋል። ግራዋ ተቀብቶ ቢሆን አስፈራርተንም ቢሆን ለምን መተዋል። ትምህርት ቤት ይሄድ ነው ተለምነን አደር እንዲሁላችን እያለቀስን ስትመለስ እንዲገዛላለሁ እየተባለን ከቤት ትምህርት ቤት መሄድ ግድ ነው። ቤትን መተው ትምህርት ቤት መሄድ፣ ትምህርት ቤት ተመረቅ ደግሞ የፈለገ ብትወደው ትምህርት ቤቱ ትተዋለ። አለምንም የፈለገ ብትወዳት ይችን አለም ትተህ ወደዛኛው አለም ትሸጋገራል። መተው ግዴታ ነው። ስለዚህ ትዳር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ሥጋ ይሆናሉ። አንድ ስለዚህ ባል ቅድሚያ መስጠት ያለበት ከቤተሰቡ ቀድሞ ከዚህ በኋላ ለአካሉ ለሚስቱ ነው። ሚስት ለባሏ ነው መስጠት ያለባት። ሰው እናትና አባቱን ይተዋል ሲል ሲል ልጠይቃችሁ፣ ይተዋል የሚለው ቃል በአማርኛ ለወንድ ነው ለሴት ነው? ይተዋል እ ለወንድ ነው። ሴትስ ትተዋለች፣ አይልም ይተዋል፣ ነው የሚለው። መጽሐፍ ቅዱስ ሙሉ መጽሐፍ ነው። መዝሙረ ዳዊት መዝሙር 44 የሰርግ መዝሙር አለ፣ ዳዊት ለሙሽራ የዘመረው። ሴቶች ስሙ፣ በጣም ጥሩ ምክር ሰጥቷል ለሚስቶች። ልጄ ሆይ ይላል ዳዊት ሲመክራት ሙሽራ፣ ይጡ ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንብ ይላል። ሚስት ባሏል ምን ማድረግ አለባት ሴቶች? መልሱ መስማታ፣ መስማት ብቻ አይደለም። ልጄ ሆይ ስሚ፣ ምን በይ እይ አንዳንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ቀጥል ይላሉ። አይን አይኑ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ? እይ ጆሮሽንም አዘንቢ ወገንሽንና የአባትሽን ቤት እርሺ። ርሲ ዝበኪ ወቤት አቡኪ እስመፈተወ ንጉሥ ስነኪ። ንጉስ ባልሽ ውበትሽን ወዷዋለና፣ ነቢይ እግዚአብሔር ዳዊት ባልን ንጉስ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉስ ነው። ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው ዘውድ ነች። እሷን ደፍቶን የነገሰው በጣም ይገርማል። መጽሐፍ ቅዱስ ባልን ንጉስ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ ማይላል የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡት፣ እና ቀጠል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለመሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም ይሟላል ማለት ነው። አያችሁ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በሕይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬው ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነው እና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው ባልና ሚስቱን እግዚአብሔር እንደ ዓይንና እንደ እጅ ያድርጋችሁ። አሜን በሉ። ግን ምን ማለት እንደ ዓይንና እንደ እጅ ማለት እኛ የለመነው ምርቃ ምንድን ነው? የአብርሃምና የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት ነው? የአብርሃም እና የሳራ ጋብቻ እንደዚህ ዲኮር ነበረው? ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር? ግብዣ ነበረው? ሰርግም መደረጉ አልተጻፈም። የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን መሰላችሁ እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት እንደዚህ አይነት ትዳር የለ ትዳር መጀመሪያ ላይ ፍቅር ነው አንተ አዳምን አላያችሁትም ይቺ አጥንት ከምን ነች ይቺ ስጋ አጥንቴ ስጋዬ አካሌ ሰውነቴ አንጀቴ ጨጓራ ያላት መጀመሪያ ነው ትንሽ ሲቆዩ ምን አለ የሰጠኸኝ ሴት አለ ምን ያልከኝ ሴት ይሁ ለአሁን ይህ ሃኒሙን ስቴጁ አለቀ ማለት ነው ሃኒ ሙሉ ሲያልቅ፣ የሰጠኸኝ ሴት ከዛፉ ሰጠችኝና በለዋል። አረ ሚስትነች አካሌ ስትላል ነበር እንዴ ቅድም፣ አጥንቴና ስትለስ የሰጠኸኝ። ስለዚህ አሁን ጋብቻ ሄዶ ሄዶ የሰጠኸኝ ሴት እስቴጅ ላይ ይደርሳል። ያኔ መሀል ላይ ማን መኖር አለበት? እግዚአብሔር መኖር አለ። የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዲህ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። እሚገርማችሁ በድህነት ከሱ ጋር ስትንከራተት ካንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብጽ ንጉስ ፈርዖን ወዷት ችንሴ ማግባት አለብኝ ብሎ ነበር። የጌራራ ንጉስ አቤሜሌክ ላግባት ብሎ ነበር። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ደሀውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው አሁን በዚህ ዘመን አንዲት ሴት ባህሏ ደሀ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዚዳንት ወይ ንጉሥ ላገባሽ ቢላት እምቢ ትላለች መልሱልኝ እሺ አንዴ ትላለች ሁለቴ ትላለች ሁለተኛው ላይ እኔ አንተ አየው አየው ለውጥ የለህም አትሻሻልም አንተ የሚለፍልህ እኔ ማሳልፍልሃለሁ ትረዳኛለህ መችስ አንደርስታንድ ታረጋለን የምትለው ሳራ ግን ሁለት ጊዜ ደሃውን አብርሃምን ተከተለች እንዲ ያለው ፍቅር ያድላችሁ አብርሃም የዋዛ ሰው መሰላችሁ እንዴ አብርሃም ሚስቱ ሳራ ሳትወልድ ዘጠና ዓመት ነው የታገሳት ስንት ዓመት ዘጠና ዓመት እሷ መታገሳቅቷት ከገረዷ ውለዳለች ምናልባት ከእሱ ከሆነ ችግሩ ብላ ቼክ ልታደረግም ይሆን ከገረዷ ወለደ አስወጣልኝ አለች አስወጣላት ዘጠና ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በዘጠና ዓመቷ ልጅ ያገኘች ለአብርሃም ትዕግስት ብሎ እግዚአብሔር ሳራ ልጅ ሰጠ። ምናልባት በዘጠና ዓመት ወልደች ሲባል ምን ያደረግላታል ከዚህ በኋላ አሁን ዘጠና ዓመት ወልዳ እንዶ፣ ትንሽ ቀደም ቢያደረገው እግዚአብሔር እንላለን እኮ አንዳንድ፣ ትንሽ ቀደም ቢያደረገው። አሁን በዘጠና ዓመት ወልዳ እንዴት ታሳድገዋለች ካላችሁ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት ዕድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች፣ እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈ፣ የሳራ ግን አንድ መቶ ሀያ ሰባት ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? ሰላሳ ሰባት ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጥሃል። ማለት ለሁላችን ይስጣል። ስለዚህ የአብርሃም የሳራ ያድርግላቸው። የአብርሃም የሳራ ማለት እንግዳ የሚስተናገድበት ነው። አሁን የአብርሃም የሳራ ያርግላችሁ ሲባል ሙሽራውን የመረቅን መስሏችሁ ነው? አረ፣ እኛ የራሳችንን የመረቅ። ቤታችሁ መተን እንብላ ማለት ነው። አብርሃምና ሳራ ቤታቸው እንግዳ አስተናጋጀር። አንዷ ልጅ ምናለች መሰላችሁ? ጌታ ወይ ትዳር ስጠያለች። ውድድ እየመጣች ትሳላለች። ብትል ብትል ትዳረው አልመጣ አለ። ምናለች? በቃ የኔን ተወውና ለእናቴ አማች ስጣታለች። የተሳለችው ለማን ነው? እንደዛ የአብርሃም የሳራ ያርግልን ማለት ቤታችሁ መተን ሳንበላ አንውጣ። እንግዳ የሚስተናገድበት ቤት ይሁን፣ ስሉስ ቅዱስ የሚገኙበት ቤት ይሁን። ቤታቸውን እግዚአብሔር የበረከት ያድርግላቸው። ቅዱስ ዮሐንስ አፈ ወርቅ ደግሞ ምን አለ? ባልና ሚስቱን እንደ ዐይንና እንደ እጅ ያርጋቸው እግዚአብሔር አለ። እጅ ሲቆስል የሚያለቅሰው ሰው ማን ነው? ዐይን ሲያለቅስ የሚጠርገው ማን ነው? እግዚአብሔር እንደዚህ ያድርጋቸው። የሰማነውን በልቡናችን በልቡ ናችን ያሳድርብ ማርያም ስጪኝ ብርታት እስከ መቼ ብኩን ነፍስ ልዋቅ እሳት ምን ቀን ድረስ ልሳት መንገድ መቆም ታክቶ ይልንገዳገድ አሁን ስቂ አሁን ከፈኝ ድድሽ ጠቦኛ ለም ሰፈኝ አሉኝ ምን ሞከርኩት አልሰመረም ፍላጎቴ ስበሻው ጪን ከጥፋቴ ምን ይጉት ጪን ከሃጢያቴ ልቤን አብሪው ማርኝና ልጄ በይንቅረቢና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 አሀቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊት ዓለም ብዬ ጽፌያለሁ። ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈለግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያ ይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛ ይቱ ሴት ምትክ ይዛ በመገኘት ነው። ሂዱ ንገሩ፣ ዓለም ተነስቷል በዚህ የለም፣ ተነስቷል በዚህ የለም መድኃኔ ዓለም ሞቴም ማፍሲለው የበረህታ ሀያልንማ ይፈታ ማህተሙን የፈታ የትንሣኤው ጌታ፣ አንገቱን ፍጹም ደፍቶ ቀና አንድ ላድርጎኛል እየቃተተ ሞቶ በህይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ፣ ብዙ ነው ያረገልኝ እግዚአብሔር በዘመኔ።